አሰላሙ አለይኩም ወራህማቱላሂ ወበረካቱ ውድ ድምብላትዮ ቤተሰቦች ሰላም፣ እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሰሞኑን ደጋሜ ጠፋ ጠፋ ብዬ ነበረ ቤቴን አበጃጃለሁ ብዬ ከኔ ተላልፎ ጉፋ እናቴን ቦ አሞብኝ እንደ ነበረ ነግሬያቸዋለሁ። በዛ ምክንያት ቤቴንም ትቻት እናቴ ጋ ነበርኩኝ ተበጃይ ታም ተዘጋጅታም አላለቀችም ነበር። ያው ቤተሰቦች ጋር ስለሆንኩኝ ተቻኩልል አይደለም ቀስ እያልኩ ነው ያሟላሁኝ ትም ያዘጋጀኋትም ምናምን። አሁንም ሙሉ ለሙሉ ተረርትባ ባታልቅም ዛሬ መጀመሪያ ቀን እያደርኩባት ነው። እህቴና የወንድሜ ልጅ ሊያስተዳድሩ ይመጥተዋል ማለት ነው። ሚጢጥየናት ቤትሽ ባንቺ እግር ልክ ነው እንጂ እኛን ሂሳብ አላደረግሽም፣ አይሆንም፣ አናድርልሽም እያሉ ሲያስጨንቁኝ አንስተው ነበረ። ግን አለወልበግዳቸው አደሩ ማለት ነው። ቤት ሄችን ትመስላለች እንደነገርኳቸው እኔ ምንም አይነት ከምንም ጋር ማች እያደረ እያደረግኩ አደለም የገዛሁት። ደስ ያሉኛል ና ለእኔ የሆነኛል ይመቸኛል ብዬ ያሰብኳቸውን ነገራቶች ና ያሟላሁት። ዝጋቴ ሙድ እየያዘችብኝ ነበር። ቡና ሻጭ ኮኖች መ ቡና ሲን ደርድረሽ ምናምን እያለች ማለት ነው። ያው ምንም ማድረግ አይቻልም እንግዲ። ደስ አለችኝ መደርደሪዋ ና ሁሉንም እንዳደርድርኩባት። በኋላ ላይ ግን አነሳቸው ማለት ነው። ዝጋ መጋረጃዎች አበላሽተውብኝ በጣም አናዶኝ ነበረ። የሰፋልኝ ሰውዬ በሰአቱ ደግሞ እንደተሰፋ ከባጃጅ ላይ ሁ የነበረ ብድግ ያደረግኩት አላየሁም፣ ምናምን ቤት ከመጣ በኋላ ከተሰቀለ በኋላ ሳይው አናደደኝ። ያው እንግዲህ እንሻአላህ በጊዜ እንትን አስተካክላችኋለሁ ራሴ ማለት ነው፣ የተበላሽትን እና ጎጆ በዚህ መልኩ እንትን ብላለች። ከዛ ዘግጀጀት ካደረግኳት በኋላ የታመመል ና እንትና ሂደን ነበረ ሸሻቢር፣ ምናምን ስሙን እንኳን አላቀውም፣ በተከሌ ከተማዎችን አካባቢዎችን ያው ቤለቤት እንትን ማለት የቤት አይተም ሆን እንደዚህ ይዳርጋል፣ አለኩለን። ስንመለስ የተባበሩት ጋር ታክሲ ይዘን ወደ ቦርከና ወንዙ ወይም ቦርከና ድልድዩ እየሄድን ነበረ። ከዛ ጀምሮ ያለውን እየቀረጽኩላችሁ ነበረ። ለመቅረጽ ተመቸችኝ። ባለአራት እግር ባጃጅ አለች ና ውይይች ባጃጅ ስታመርሰች፣ ፋጡማ ጉል እኮናት እያሉ ያሳጉኝ ማለት ነው። ፋጡማ ጉል እንዴት እንደሚመጣላቸው ሁላ አላቅም አለኩለን። በጣም ደስ ይል ነበር። አየሩም የሆነ ዳመናማ ነገር ነበር። ያው ዝናብ ጠፍቷል ሀገራችን ላይ፣ ግን በጣም ጸሀዋ በጣም ታቃጥላለች። በአሁን ዛሬና ትናንት ግን ደመንመን ያለ ስለነበረ አየሩ በጣም አሪፍ ነበር እና ከተባበሩት ከሚባለው ቦርከና ወንዝ ወይም ቦርከና ድልድዩ ድረስ እንደዚህ በቻልኩት ለመቅረጽ እየሞከርኩ ነበር። ብዙም አያስታውቅም መሰለኝ ያው የቁመትም ነገር መከራ ነው መሰል ረጅም ስለሆንኩ ትላለህ። እና እዚህ ከደረስም በኋላ ሄድን ደግሞ ቤት ለእናቴ ራስ ምናምን ብዙም አልተሻላትም ነበር። አዘዳዳትን ተመልሼ ወደ ቤቴ ነካሁት እላቸዋለሁ። ወደ ቤቴ ነካሁትኝ የህቴ ልጅ ጋር ትንሽ ተዳረቀን። ያው ጥሎ ሊሄድ ነበረ ዛሬ ጥሎኝ ሄደዋሉ ነው ተመናገር ህቴና የሄቴ ልጅ ዛሬ ወደ የመጡበት ለእኔ ብለው ነበር የመጡት። ና ከመጣሁ ጀምሮ ዝና ያገኘኋቸው ቀድሞውኝ እነሱ አንድ ቀን ገብተው ነበር። ና በቃ ድጋሚ የሚለዩኝ አልመሰለኝም ነበር። ከተለዩም በኋላ ግን በጣም የሆነ ከፋኝ።